እውነት ለመናገር መለወጥ ስትጀምር በአካባቢ ያሉ ሰዎች ምቾት ማጣት እንደሚጀምሩ አስተውልሃል። በግልጽ አይናገሩም። በእርግጥ በቀልዶች፣ በስጋት ስም በተሸፈነ ምክር ወይም ደግሞ ጥልቅ ነገር ስታነሳ በሚፈጥረው አስቸጋሪ ዝምታ ይሸፍኑታል። ግን በውስጣቸው እየሆነ ያለው ቀላለሁ የአእምሮህ ለውጥ የእነሱን ምቾት ቀጠና ያስፈራራል። እናም ማንም ሰው የራሱን ስንፍና እንዲያይ መገደድ አይወድም። ምናልባት አሁን ያለበት ሁኔታ በትክክል ሊሆን ይችላል። በተለየ መንገድ ማስብ በተለየ መንገድ መሥራት፣ ምናልባቱም ቀደም ሲል ያለምንም ጥያቄ ተቀብለሃቸው የነበሩ ነገሮችን መጠየቅ ይጀምረሃል እና በድንገት ብቸኝነት፣ አለመግባባትና ፍርድ የተሰማህ ነው። ማንም ያልነገረህ እና ኒቼ ከማንም በላይ የተረዳው ይህ ጠንካራ አእምሮን የመገንባት ዋጋ መሆኑን ነው። ማንኛውም አይነት ትንካሬ ሳይሆን በጣም ኃይለኛ በጣም እውነተኛ ከመሆኑ የተነሳ ሌሎችን የማያስደስት የሚያስፈራ ትንካሬ፣ ሳይናገር አውቶ ፓይለት ላይ የሚኖሩትን ድክመት ያጋለጣል። ግን ይህ ለምን ይከሰታል? ምክንያቱም በእውነት ኃይለኛ አእምሮ ለጋራ ስንፍና ስጋት ነው። እና ኒቼ በዚህ ላይ ግልጽ ነበር። ለራስህ ማሰብ፣ የራስህን እሴቶችን መፍተር እና በቀላሉ የተዘጋጁ እውነቶች ያለውን ምቾት ማጣት ስተው አደገኛ ትሆናለህ ለስርዓቱ አደገኛ ለሌሎች አደገኛ እና ከሁሉም በላይ ለቀድሞ ማንነትህ አደገኛ። ይህ ቪዲዮ ጥሪ ነው፣ ፈተና ነው። ምቹ ለሆኑት ወይም ቀላል መልስ ለሚፈልጉ አልተሰራም። የተሠራው ለራሱ አለመተማመን ታጋች ሆኖ ለሰለቸህ፣ የውስጥ መፈራረስ አፋፍ ላይ የሚሰማህና ማንም ሊያጠፋው የማይችለውን፣ ማንም ሊያታለለው የማይችለውን የማይታጠፍ ስለሚያስፈራ አእምሮ ለመገንባት ዝግጁ ለሆንክ ሰው ነው። ስለዚህ ለዚህ መንገድ ዝግጁ እንደሆንክ ከተሰማህ፣ ብቸኛ፣ አስቸጋሪ ግን ፍጹም ለዋጭ የሆነ መንገድ ቆይ። ምክንያቱም ኒቼ የሚያስተምርህ ነገር ይጋፈጥሃል፣ ግን ነጻ ሊያረግህም ይችላል እና ከዚህ በኋላ እንደ በፊቱ ዳግመኛ አታስብም። ኒቼ ፈላስፋ ብቻ አልነበረም፣ የሰው ነፍስ ቀዶ ሐኪም ነበር። የሕሉናን ገደል አይቶ መጋፈጥ ብቻ ሳይሆን ወደ ውስጥ ዘልቆ ለመግባት የደፈረ ሰው ነበር። እና ብዙዎች የሚሸሹት በዚያ ገደል ውስጥ በዚያ ውስጣዊ ተረሙስ ውስጥ እውነተኛ ጥንካሬ አገኘ። ምክንያቱም ለኒቼ ሰው የሚለወጠው በሰላም እንጭ በመረጋጋትም ወይም በስርዓት ላይ አይደለም። የሚለወጠው በስቃይ፣ በመውደቅ በተረሙሱ ውስጥ ነው። እንዲህ ሲል ጻፈ። የሚጨፍር ኮክ መውለድ ለመውለድ ውስጣችሁ ተረሙስ ሊኖራችሁ ይገባል። ይህ ግጥማዊ ዘይቤ አይደለም። የሥነ ልቦና ምርመራ ነው። ማይነቃቀስ አእምሮ መገንባት ከፈለግሃቸው በምቾት ርካሽ በሆነ ተነሳሽነት ወይም አውናዊ ማረጋገጫዎች እንደሚከሰት ያለውን የልጅነት ሐሳብ መተው አለብሃቸው። አይደለም፣ እውነተኛ ጥንካሬ የሚወለደው መከራን ሳትሸሽግ ስትጋፈጥ ነው። ህይወት ቀላል እንድትሆን በመጠየቅ ስታቆም እና በጣም ጠንካራ መሆን ስትፈልግ ነው። በጣም ያደክባቸው ጊዜያትን አስታውስ። ሁሉም ነገር መልካም በሚሆንበት ጊዜ ነው ወይስ ተሰብረህ ጠፍተህ አቅጣጫ አጥተህ ራስህን በገዛ እጅህ እንደገና መገንባስ በገባህ ጊዜ ነው። ኒቼ ሥቃይ የህልውና ስህተት አይደለም፣ በዋና አንቀሳቃሽ ኃይል እንደሆነ ያምናል። ሥቃይን አላላበበም። ነብር እንደ መሥዋዕት ተጋፍጦታል እና ከሥቃይ ከውደታ ከብቸኝነት ጋር ያለህን ረግብ ትትቀይር ከቻልክ ብሩክ ነገር መክረትስ ትጀምራለህ፣ እማይጣጠፍ መንፈስ። እና በትክክል እንዚያ ነው ዓለም ባንተ ምትረበሽ ሲጀምር። ምክንያቱም ብዙዎች ከትርምስ ሲሸሹ አንተ በውስጡ መሄድን ትማራለህ። ሌሎች ንምረታን ሲለምኑ አንተ ታላቅነትን ትፈጥራለህ። ግን ይህ ተለውጥ ስለ ጥንካሬ ከተማርከ ሁሉ ጋር ጭካኔ በሆነ መንገድ መቋረጥ ያስፈልገዋል። ጠንካራ መሆን ሁልጊዜ መፈግመግ አይደለም፣ የሐሰት ስሜታዊ ቁጥጥር መኖር አይደለም። ጠንካራ መሆን የማይታገለውን መቋቋምና በሌላው በኩል መንገድ በጣም አደገኛ ሆኖ መውጣት ነው። ግን ኒቼ ትርምስ በራሱ በቂ እንዳልሆነ ያውቅ ነበር። የውስጥ ማዕከል መልህክ ከሌለ ልትጠፋበት ትችላለህ። ለዚህም ነው ስለ ኒቼ ፍልስፍና እጅግ በጣም ወሳኝ ጊዜ የምንነጋገረው እግዚአብሔርን ሲገድል እና የህልውናን ኃላፊነት ሙሉ ክብደት በአንተ ላይ ሲጥልባ። ምክንያቱም ከእንግዲህ ወደ ላይ የሚታይ ሰማይ ከሌለ አጽናፈ ሰማይ መወለድ ያለበት በውስጥህ ነው። ኒቼ እግዚአብሔር ሞቷል ብሎ ሲያውጅ እያከበረ አልነበርም፣ ማስጠንቀቂያ እየሰጠ ነበር ብዙዎች ዛሬም ያልተረዱት ማስጠንቀቂያ። የገደለው መለኮታዊ አካልን በራሱ አልነበረም፣ ቅዠትን ገደለ። ከፍ ያለ ስልጣን ሁሉንም ነገር ይንከባከባል የሚለውን ቅዠት፣ እቅድ፣ ቀድሞ የተቋቋመ ትርጉም፣ ከውጭ የሆነ ሰው የሰጥተው ዓላማ አለ የሚለውን ቅዠት። የእግዚአብሔር ሞት ማንኛውም ሰበብ መጨረሻ ነው እና ይህ ያስፈራል። ምክንያቱም እስከዚያ ጊዜ ድረስ ለሕይወት ኃላፊነትን ወደ ውጭ ማስተላለፍ ቀላል ነበር። ሁሉም ነገር ምክንያት አለው፣ መከራ የመለኮታዊ እቅድ አካል ነው፣ መጨረሻ ላይ ሁሉንም ነገር የሚያጸድቅ ታላቅ መልካም ነገር አለ ብሎ ማመን ያጽናና ነበር። ኒቼ ይህንን መጋረጃ በኃይል ይቀድደዋል። ፊትህን ተመልክቶ እንዲህ ይላል፣ አንተ ብቻህን ነህ፣ ዝግጁ የሆነ ትርጉም የለም፣ አሁን አንተ ፈጣሪ ነህ። እና እዚህ ነው በእውነት ኃይለኛ አእምሮ መገንባት የሚጀምረው። ምክንያቱም አብዛኞቹ ሰዎች ያነ መምሪያ ያለ ዋስትና የሚወክሱት ሰው ሳይኖር ትርምስ ፊት ለፊት ብቻቸውን ሆናቸውን ሲገነዘቡ ይወድቃሉ። ግን ይህንን ሳይፈርሱ ለመጋፈት ድፍረት ያላቸው የማይንቀሳቀስ ንቃተ ህሊና መፍተር ይጀምራሉ። በእግዚአብሔር ሞት ኒቼ ወደ የራዲካል ነፃነት ገደል ይገፋል። ትእዛዛትን መከተል የለብህም፣ እሴዎችን መፍጠር አለብህ። መታዘዝ የለብህም፣ ራስህን ማለፍ አለብህ። የጭካኔ ራስ ገዝ አስተዳደር መወለዱ ነው። እና ከሱ ጋር ክብደቱ ይመጣል። አሁን ሁሉም ነገር በአንተ ላይ የተመካ ነው። ከእንግዲህ ይቅርታ የለም፣ ከእንግዲህ ድነት የለም። ወይ ራስህን ትገነባለህ ወይም ትሰምጣለህ። ግን ምስጢሩ እዚህ ነው። ይህም ያስፈራህ ነጻነት ደግሞ ሊኖርህ የሚችለው ትልቁ የኃይል ምንጭ ነው። ማንም ሊያድንህ እንደማይመጣ ስትረዳ አንድ ነገር በውስጥህ ይነሳል። የምትደማም ቢሆን እንኳን እንድትነሳ የሚገፋህ እሳት፣ ለራስህ እንድታስብ ለራስህ እንድትሰማ፣ አንድ ሰው ትክክል ነው ስላለ ሳይሆን አንተ ስለወሰንክ እንድትሰራ ያስገድድሃል። ኒቼ ለበለጠ ታላቅ ነገር መሬቱን የሚያሰዝገው በሕልውና ድጋፎች መቋረጥ ውስጥ ነው። አዲስ የመሆን መንገድ መፈጠር፣ በብዛት ህጎች ላይኖር የሚችል ፈቃድ ወይም ማጽደቅ የማያስፈልገው የራሱን ሥነ ምግባር የሚፈጥር የራሱን ገደብ የሚያልፍ እና እንደ ፈጣሪ የሚኖር የሰው ልጅ አይነት፣ ደካሞችን የሚያስፈራ ፍጡር፣ ምክንያቱም እነሱ በእውነት ያሉበትን እንዲያዩ ያስገድዳቸዋል። ይህ ፍጡር ስም አለው። ኒቼ በላይ ሰው ወይም ዩበርመንሽ ብሎ ጠራው። ኒቼ በሰው ልጅ ዘገኛና ተገቢ የዝግመተ ሕይወት አላምንም፣ በምርግማን በራዲካል ለውት፣ በፈጠራዊ ጥፋት ያምን ነበር። ለዚህ ነው የዩበርመንሽ ጽንሰ ሐሳብ ያመጣው። ስለ ልዩ ኃይል አደለም፣ ምስጢራዊ ኃይሎች ያለው ሰው አደለም። ዩበርመንሽ ጥራትን ያረሱን ሁሉ ያሸነፈ ፍጡር ነው። የጥፋት ግምት፣ ታዛዥነት፣ የመንጋ ሥነ ምግባር ተቀባይነት ማግኘት ፍላጎት። ዩበርመንሽ ተቀባይነት አይፈልግም። ለመለወር ፈቃድ አይጠይቅም። የራሱን የውስጥ ሕጎች ይፈጥራል እና በእነሱ ይኖራል፣ አንጋሉን ሁሉም ቢቃወሙም እንኳን። እና በትክክል ለዚህ ነው አእምሮ የማይሰበረው የሚሆነው። የተገነባው በሌሎች ተስፋዎች ላይ አይደለም። ራሱን ለማረጋገጥ ውጫዊ ማጽደቅ አያስፈልገውም። ራሱን የቻለ ነው። የሚመገበው ከራሱ የኃይል ፈቃድ፣ እውነትንያትን በራሱ ምልስ ለመቀረጽ ጥልቅ ግፊት ነው። እና ይህ ማዕከል አዊነቱብ ነው። ዩበር መንሽ ከዓለም ጋር አይገናኝም። ለዓለም ትርጉም ይጭናል። ምኮኙትን አይፈልግም። ታላቅነትን ይፈልጋል። ይህ ተፈቅዷል ብሎ አይጠይቅም። ይህ ለእኔ ይገባል ብሎ ይጠይቃል። እና ይህ አመለካከት ላይ ያለው ለውጥ ሁሉንም ነገር ይቀይራል። ምክንያቱም ራስህን እንደ ፈታሪ ስታይ ጀምረን እንደ አገልጋይ ሳይሆን የምታስበው፣ የምትሰራው፣ የምትሰማው መንገድ ፍጹም ይቀይራል። ግን ችግሩ እዚህ ነው። እንደዚህ አይነት ፍጡር መሆን መስዋዕትነትን ይጠይቃል። እንዲያሁን ማጽደቅ የሚለምኑ የራስህን ክፍሎችን መግደል ይኖርብሃል። ያለመቻሏን ሥቃይ መጋፈጥ ይኖርብሃል። የማንነትህን ክብደት ከመጀመሪያው ጀምሮ ያለ ዋስትና ያለ ድጋፍ ያለ ታዳሚ ቹብ ቸባ መሸከም ይኖርብሃል እና አብዛኞቹ ሰዎች መቋቋም አይችሉም። ከመጀመራቸው በፊት እጅ ይሰጣሉ። ከተዘጋጁ እምነቶች፣ ዶግማዎች እና ለነሱ በሌላ ሰው የተጻፉ ሕጎች ደህንነት ይመለሳሉ። ወደ ዩበርመንሽ የሚመጣው መንገድ ብቸኛ ነው እና ኒቼ ይህንን ያውቅ ነበር። ራሱም ዳርኛው ላይ ኖሯል፣ ተሳስቷል፣ እብድ ተብሏል፣ ከሚያስታምመው ወርድ ተለይቷል እና በዛች ብቸኝነት ውስጥ ነፃነቱን አገኘ። እና ልትረዳው የሚገባው ይህ ነው። አይምሮህ በጠነቀ ቁጥር ከመንጋ ትረጋለህ፣ ከፋብ ለሃል ቁጥር ሞር ትረብሻለህ። የዩበርማንሽ ግንባታ አንድ ሰው ሊጋተመው የሚችለው ከብዙዎቹ ጋር የሚችለው ከእጅግ በጣም ቸካኔና ተለዋች ሂደት ነው። ምክንያቱም ያንተ ያልሆነውን ሁሉ በታመመ ባህል ታዛዥነትን የሚሸልምና እውነትኝነትን የሚቀጣ ሰማይ የተጫነብህን ሁሉ እንድታጠፋ ይጠይቃል። እና ካጠፋህ በኋላ ብቻ መገንባት ትጀምራለህ። ግን ይህ ግንባታ የሚከናወነው በህዝብ ውስጥ አይደለም። የሚከናወነው በጽመት በርቀት፣ በጠንካራው ከደካማው የሚለየው በጥልቅ ብቸኝነት ውስጥ ነው። ስለ አእምሯዊ ጥንቻሬ መንገድ ማንም የማይነግርህ ነገር ካለ ይህ ነው። በጠነከርክ መጠን የበለጠ ብቸኝነት ይሰማሃል። እና ይህ ምርጫ ሆኖ ስላገለገልክ ሳይሆን ዓለም ከአንተ ጋር ምን ማድረግ እንዳለባት ማወቅ ስለምትጀምር ነው። ኒቼ ስለዚህ ጉዳይ በግልጽ ተናግሯል። ነፃ መንፈስ ከተለመደው ስነ ምግባር የሚርቀው፣ ቀላል እውነቶችን የማይቀበለው፣ ለራሱ የሚያስበው ከመንጋው መራቁ አይቀሬ ነው እና ያ መራቅ ያማል። ግን ያ ስቃይ አስፈላጊ ነው ምክንያቱም እውነተኛ እድገት ቦታ ያስፈልገዋል እና በሌሎች ተስፋዎች ታስረህ ማደግ አትችልም። አብዛኞቹ ሰዎች የሚኖሩት በማይታይ መንጋ ውስጥ ነው እያንዳንዱ አስተሳሰብ የሚጠበቅበት እያንዳንዱ ድርጊት በሌሎች ምላሽ የሚለካበት ነው። በቡድን መሄድ፣ እንደ ቡድኑ ማሰብ፣ በአካባቢ ሰዎች በመኖራቸው ደህንነት ይሰማህ ዘንድ ተለምደሃል። ግን ኒቼ የሚያቀርበው ተቃራኒውን ነው። ከዚያ ምቾት ቀድዶ ወደ በረሃ ይጥልሃል። በዚያ በረሃ ውስጥ ጭብጨባ፣ ምስጋና፣ መመሪያ የለም። ያለህ አንተ ብቻ ነህ፣ ጥርጣሬዎችህ፣ ጉዳቶችህ፣ ፍራሆችህ፣ ተስፋ የመቁረጥ ፍላጎትህ እና እዚያ ነው እውነተኛው ፈተና የሚጀምረው። ምክንያቱም አብዛኞቹ ሰዎች ምን ያደርጋሉ? ተመልሰው ይሮጣሉ። እንደገና ከጭምላቸው ጀርባ ይደበቃሉ። እንደማይሰማቸው፣ እንደማያስቡ፣ እንደማያዩ ያስመስላሉ። ግን አንተ ማንም ሊሰብርህ የማይችለን ሰው መሆን ከፈለክ መቆየት ይኖርብሃል። እውነተኛ ማንነትን የሚገልጥ ዝምታን መቋቋም ይኖርብሃል። ኒቸ እንዲህ አለ። ግለሰቡ ሁልጊዜ በመንጋው እንዳይዋጥ መታገል አለበት። ከሞከርክ ብዙ ጊዜ ብቸኝነት ይሰማልና አንዳንድ ጊዜ ትፈራለህ። ግን ራስን ለመያዝ ለመክፈል የማይቻል ዋጋ የለም። ዋናው ነገር ይህ ነው፣ ራስን መያዝ፣ አንድ ሰው ሊያገኘው የሚችለው እጅግ በጣም ብርኬና ኃይለኛ ስኬት። ምክንያቱም በእውነት ራስን ስትይዝ ማንም ሌላ ሊቆጣጥርህ አይችልም፣ ማንም ሌላ ዋጋህን አይወስንም፣ እና ማንም ሌላ ሊያወርድህ አይችልም። ግን ይህ ይዞታ የሚመጣው ከብቸኝነት ክብደት ጋር ነው። ሰዎችን ታጣለህ፣ ትሳሳጣለህ ከቢተኛ እጋ ሩቅ እንደሆንክ ትሰማለህ። ወደ ሻጋልቱ ማሳብ ይሞክራሉ። እብድ ቀዝቃዛ ስሜት ለሌለህ ብለው ይጠሩሃል። ግን ያ ያለማደግ ዋጋ ነው። ጭብጀባ የማያስፈልግህ ዋጋ ነው። የሌሎችን ፍላጎት ሚስጥሎት ሆነህ ያለመኖር ዋጋ ነው። እና እዚህ ጥሬ እውነት አለ። ብቸኝነትን መቋቋም ካልቻልክ ለነጻነት ዝግጁ አይደለህም። ምክንያቱም ሁሉም እውነተኛ ነጻነት ከመተው ጋር ይመጣል። ስሜታዊ ድጋፎችን፣ ምቹ ቅዠቶችን፣ በጥቅም ላይ የተመሰረቱ ጓደኝነቶችን ይህም ነው ኒቼ ብቸኝነትን እንደ መብት እውነተኛው ማንነት መጨረሻ ላይ ለመውጣት ቦታ የሚያገኝበት የጦር ሜዳ አድርጎ የተመለከተው። ግን ይህ ነፃ አእምሮ ይህ ከፍ ያለ መንፈስ ብቻውን አይሄዱም። ሌሎች የማያዩትን ማየት ይጀምራል። እና ከዚያ ጋር ሁለተኛው ማይከር ሩቴት ይመታል። ከስንፍና ጋር መጋጨት። ምክንያቱም አንተ መጠንከር ስትጀምር የጋራው ስንፍና ይሰማዋል እና መልሶ ይሰታል። ኒቼ አምባገነኖችን አምባገነን መሪዎችን ወይም በብቼ ታጣቂዎችን አልፈራም ነበር። በፍልስፍና ቁጣ የፈራውና ያወገነው የጋራ ስንፈትና ስዊና አጥፋይ ኃይል ነበር። ሁሉንም ዝቅ እንደሚል የያዘ በተለየ መንገድ ለማሰብ የሚደፍሩትን የሚቀጣ ታዛዥነትን የሚሸልምና ፈራዎችን በበጎነት የሚሸፍን የማይታይ ሥርዓት ነበር። እውነተኛው አምባገነንነት እንደ ኒቼ ከላይ አይመጣም። ከጎን ነው የሚመጣው። እነርሱ ማደግ እንዳይኖራቸው አንተ ትንሽ እንድትቆይ የሚጠይቀው ህዝብ ነው። እና በትክክል ስትወጣ የሚሆነው ይህ ነው

ማጥቃት እንደሚጀምሩት አንዳንድ ጊዜ ቀጥታ፣ አንዳንድ ጊዜ በስዊ፣ በአይኖች፣ በዝምታ፣ በአስሙናት ግን መልእክቱ ግልጽ ነው። ወደ ቡድኑ ተመለስ። ትንሽ እንደምንሰማን እያደረግክ ነው፣ እና አንተ ሳታውቀው ማንነትህን በመሆን ብቻ እያደረግክ ነው። ኒቼ አብዛኞቹ ሰዎች በሚያሽመደም ተስማሚዎች ተኖራሉ፣ በፍርሃት በትልፈትና በታዛዥነት የተከረዘው ልመና እና ይህን ሁኔታ የሚጠይቅ ማንም ሰው እንደ ስጋት ይታያል። ግን አትታለል

አእምራዊ ቀጥሎ ነው። እስከዚህ ደርሰሃል። ይህ አስቀድሞ ካብዛኞቹ ይለይሃል። አብዛኞቹ ሰዎች በመጀመሪያው ክስከሳ ላይ ይህን ቪዲዮ ዘግተው ነበር። በመጀመሪያው ምቾት ማጣት ሸሽተው ነበር። ይህ ኢጎል ለማስደሰት የታሰበ ይዘት አለመሆኑን በተገነዘቡበት ቅጽበት ቅጽበት አጥፍተውት ነበር። ይህ ወደ ተግባር ጥሪ ነው። ምቹ የሆነውን ቅዠት ተው፣ እውነታውን በሰፊው አይን ለመጋፈጥ ዝግጁ ለሆኑት የሚቀርብ ጥሪ ነው። ምክንያቱም የሚፈራ አእምሮ መገንባት ምርጫ ብቻ አይደለም፣ መተው ነው። ታጣለህ። በውጫዊ ነገሮች ላይ የተመሠረቱ ጓደኝነትን ታጣለህ። መገዛትን የሚጠይቁ እድሎችን ታጣለህ። በጥቂቱ የመርካት ችሎታን ታጣለህ። ግን በምላሹ ዋጋ የሌለው ነገር ታገኛለህ። ታማኝነት፣ ግልጽነት፣ መገኘት። አብዛኞቹ ሰዎች በእንቅልፍ ውስጥ እንደሚኖሩ ማስተዋል ትጀምራለህ፣ እና ግልጽነትህ የሚያስፈራ ነው። ጥንካሬህ ሌሎችን እንዲንቀጠቀጡ ያደርጋል። መቅረትህ ከብዙዎች መገኘት የበለደ ጮክ ያለ ነው። ይህ ጥንካሬ ከውጭ አይመጣም በራስ አገዝ መጽሐፍ አይሰጥም ወይም በቀላሉ ተዘጋጅተው ሀረጎች ወይም ባዶ ማረጋገጫዎች አይገኝም በነፍስ ውስጥ በጥልቀት ተቆፍረዋል በአስቸጋሪ ምሽቶች ዝምታ ውስጥ ማንም በማያያቸው ምርጫዎች ውስጥ ይህ በነበርከውና በምትሆነው መካከል ያለው የውስጥ ጦርነት ውጤት ነው እና ይህ ጦርነት መጨረሻ የለውም ምክንያቱም በእውነት ጠንካራ የሆኑት ያሸነፉ አይደሉም መቆም ሲችሉ እንኳን መታገል የሚቀጥሉ ናቸው ኒቼ ተከታዮቹን መፍጠር አልፈለገም ውስጣዊ የመሬት መንቀጠቀት ማስነሳት ፈለገ ለማስደግ በጎተትን እንድታቆም ትርጉም መለመን እንድታቆም በደም ላብ እና ንቃተ ህሊና ብቻ የሚገነባውን በቀላሉ ተዘጋጅቶ ሥርዓቶች መፈለግህን እንድታቆም ፈለገ አደገኛ እንድትሆን ፈለገ በአመት ስሜት ሳይሆን በብርቅ ስሜት በጣም ብርቅ በመሆኑን ተነስቶ መኖሬ ብቻ ሌሎችን መስታወት እንዲመለከቱና እየሸሹት ያኑትን እንዲጋፈጡ ያስገድዳቸዋል እና አሁን ይህንን ፕሮሴስ የሚያጠነክር አንድ ነገር እንድታደርግ ላግዝህ እፈልጋለሁ። አስተያየቶች ውስጥ መደመቅ የሰለችህ እውነት ለመናገር የምትፈራው አስተያየት፣ ብቸኝነት እንዲሰምልህ የሚያደርግህ አስተሳሰብ ጻፍ። ይህ የጉዞው አካል ነው። ድምፅህን መጠየቅ መገኘትህን ማሳየት እና ከሁሉም በላይ ከእንግዲህ እንደማታጠፍ ማዋጭ። ይህንም ቪዲዮ ከነካህ የሆነ ነገር በውስጥህ ከነካ እዚህ አጥቁም ተጣዩን ቪዲዮ እስከዚህ ቀትላቅ ያለው ጥሪ ነው። ምናልባትም ከዚህም በላይ ይህንም ጉዞ ይቀጥላል። እና እስከዚያ ያደረስከው ለማወቅ ብቻ እንደማትመረከት ታውቃለህ። እዚህ ያለኸው በውስጥህ የሆነ ነገር አስቀድሞ መለወጥ ስለጀመረ ነው። ስለዚህ ቀጥልበት ብቻ። እንዲያንብልህ ከፊትህ ነህ፣ እና ያውድ ጓድኜ ያስፈራል፣ ግን ነጻ ያወጣል።